ጂጂ የት ሄደ ነው? ብልክ ብልክ ምንድን ነው? አስቸግርኝ እኮ እየነገርኳቸው ነው። ሄዱና ለግን ንገሯት ለጂጂ እየጠበቀች ነው ምናምን ብሏት እኮ እያልኩ እየነገርኳቸው ነውአነውትራ ርስአ ሊነገራት ይገባል። እኔ ርስ ከዛ ጊዜ በኋላ እኔ ረስቻታለሁ አለች ቲክቶክ ላይ ብሎክ ስላረኳ። አሁን ምን ትላለች? እኔም አለቀሰች ነው ምናምን ብላ ደግሞ ታወራለች። እኔ ደግሞ መቼ ያለቀስኩ አስለቅስሻለሁ ምናምን ምናምን ብላ ስታወራ እሷ እየተናገርኩ ነበር። ምክንያቱም እዛ ከካድሬ ስም በነገራችን ላይ እሷ ከብልጽግና ጋር ምንም ግንኙነት የላት። አረቲያት በእናትሽ። እኔ ደግሞ ስንት የሚገርም ቶፒክ ነበር ሳወራ የነበረው ስለሷ። እንደማ- አጀንዳ አድርጌ ሳወራ ሰርግ እና ምላሽ እንዳይሆንላት እኔ ረግጣታለሁ። እኔ አልለቃትም። እሷ መናገር ያለብኝ ነገር መሰለሽ፣ ቲክቶክ ላይ ለምሳሌ አሁን አንዴት ትናገሪያቸዋለሽ? ከዛ በኋላ አንቺ ወደ ራስሽ እንትን ካልሄድሽ የቀን ሙሉ የቤት ስራ ይሰጥሻል። የምታስቢያቸው ሰጣት እሱ አሰጠኝ። ምን ነው የሚሰጥ? ምክንያቱም በጣም ሴረኞች ናቸው። እሷና የሆኑ ሰዎች አሉ፣ በተለይ በኦሮሞ ልጆች ላይ ሴራ የሚያደርጉ ማለት ነው። ይህ የፈረደበት በጀት ምናምን፣ ይሄ ብድር ምናምን ምናምን አለ። እንዲያም ኢንፎርሜሽን እንሰጣለን፣ ታወጣልን አለ። ለምን ደም ታውቃለህ? ቴዲ አዋሳ፣ አንድ ነገር ልንገር፣ እንዲያው አንተ ጋዜጠኛ ስለሆንክ ማለት ነው። አሁን ለምሳሌ አንዳንድ የኦሮሞ ልጆች አሉ አይደለ? በትግሉ ጊዜ በጣም ፊጋር የሆኑ ያ እንዲሁም ደግሞ እድሉን ያገኙ ባንክ ያበድራቸዋል አይደል? ኦኬ። እና ባንኩ ሲያበድራቸው አንዳንድ ደግሞ የሚቀኑ ሰዎች አሉ። አሁን ለምሳሌ ያንተ ወዳጅ የሆነው መንሱር ጀማል ያው ከየትም አምጥቶ አይደለም አይደለ፣ ባንክ ያበድረዋል የሚሰጠው መሬት አለ፣ የኦሮሞ ልጆች ተሰብሰቡ ምናምን ተብሎ ሲሰጥ ይሰጣል። እሺ በብድር ማለት ነው አው መሬት ትወስዳለህ፣ መሬት ይሰጣል። የኦሮሞ ልጆች አሉ በግሩፕ በግሩፕ በግሩፕ በግሩፕ ሆነው ማለት ነው። ለምሳሌ በሰፈርም ሊሆን ይችላል፣ በአካባቢም ሊሆን ይችላል፣ በሆነ ነገርም ሊሆን ይችላል። ምናልባት ኢንፎርሜሽን በደንብ አስፈላጊ ከሆነ ታፋጥጣለህ እዛ ላይ ማለት ነው። በሚሰጣጡበት ሰዓት ባንክም ደግሞ ያንን አክሰስ እንትን ብሎ ብር ይሰጣቸዋል፣ ያበድራቸዋል። ሰርተው ብድር ነው ሰርተው የሚፈልጉትና አርገው መሬት ላይም ካለ የምናምኑ ነገር መሬትም ካላቸው ቤትም ካላቸው ምናምን ነው። ከዛ ጋር ሳይደርሱ እርስ በርስ በመያዝ ሊጋደሉ በብሩ በብሩ ነው። ስም በማጥፋት አንዳቸው አንዳቸውን ስም ያጠፋሉ። አንዳቸው አንዳቸውን ስም ያጠፋሉ። አንዳቸውን አንዳቸውን ለማስተልቃሉ። ለዚህ ደግሞ ዋና ትልቁ ኦነሯ ሆና ከውጭ የምትጫወተው ወይዘሮ መቅደስ ትባላለች። ማናት እሷ ደግሞ እንዲሁም የተለያዩ ሰዎች ማለት ነው። እዚህ ቲክቶክ ላለችው አንዴ እንትን ያልኳት ተጋጨችው። አሁን ለምሳሌ ራሹን ታውቀዋለህ፣ ጌም የሚጫወተው ልጅ። አሁን እሱን ለማስመልካት ነምበር ዋን እየተጫወተች ያለችው እሷ ናት። ምንድነው? በዚህ ደረጃ ፓወርፉል ናት ማለት ነው። ፓወርፉል አይደለችም ግን በዛ እሷን ራጁን በዚህ በኩል መንሱርን በዛ በኩል ይሄ የጅማ ሸዋ ምናምን የሚባል ነገር አለ። የገባት አንደኛ ነንበርዋን አይታት እንደሆነ ሁሉ ጊዜ መንሱርን ትናገረዋለች፣ አይታት እንደሆነ ራጁን ትናገረዋለች። ራጁ ላይ እንደዚህ የአካባቢ ልጅነት በደንብ አለ እና ይህን ኑሮ ለምትጫወተው ነንበር ዋን ልዕልቴና ካድሬዎች ናቸው ግብራበሮቿ ማለት ነው። ይህንን ደግሞ የሚጫወቱት የበላዩ አካል አይደለም፣ ገንዘብ ያላቸው ናቸው። የብልጽግና ባሎቹም ማለት ነው። ገንዘብ ያላቸው ሰው ግን ማን ላይ ነው ትኩረት አድርጎ ወይንም ደግሞ ኮሜንት የሚያደርገው ፖለቲከኞቹ ላይ። አሁን በአንዷለም ጉዳይ አይተዋል፣ እንዴት እንደነበረ አንዷለም ጎሳ አርቲስቱ መጀመሪያ ስትሳደብ ነበር አስተያየት ስትሰጥ፣ አንዷ ለ መያዝ አለበት መታሰር አለበት ምናምን ስትል ነበር። አይደለም ነገሩ ከበድ ያለ ሆኖ በነ ሽመልስና በነ አከሌ ጉዳይ እንዲሁም ጠቅላይ ሚኒስቴራትን አብይ አህመድ ያለበት ሲሆን አያገበኝም ብላ እጇን አወጣች። ምክንያቱም እዛ ጋር ከፍ ማለት አትችልማ። ስለዚህ ምንድን ያደረገችው እጇን አወጣች ማለት ነው። ከዛ በኋላ እኔ ያላቅም ምናምን ማለት እ ያንዷ ለምንና ሆኑ ስትሳደብ ነበረ። ስለዚህ እቺ ሴትዮ የሚዘውሯት ነጋዴዎችእና ባለሀብቶች እንዲሁም ደግሞ ካድሬዎች አሉ ማለት ነው። ሂድበት። እንደዚህ አይነት ነገር ላይ ኧረ በስመ አብ! ለምን ጋተኛ አይደለህ እና እኔ አየር ሰዓቴን ሸርፌ ስለሷ አላወራም። አድማ ተመልካቾች፣ አድማ ተመልካቾቹ የገባሁበት ገብ አባ ሰውኔ ስለ እሱ አስር ደቂቃ አጀንዳ አርጌ በኋላ። ኖ ሰዎች ብዙ ጊዜ እሷ እኮ እንደዚህ ናት እሷ እኮ እየሄደች እየሄዱ ያሉበት ነገር የኦሮሞን ልጆች በድጋሚ ህይወቱ የሚያሳጣሚ የኦሮሞን ህዝብ ስም የሚያስጠፋ ነገር ስለሆነ ምያስታሩቃችሁ የኦሮሞ ልጆች ሉ ለምና ያስታሩቃችሁ። በነገራችን ላይ ጅጅ ለኦሮሞ ብሄርተኝነት በሶሻል ሚዲያ ላይ በጣም በጣም ብዙ ጊዜ ሰው ያቀ ምሳሌ ጌጁ አሁን ኢትዮጵያ ከሄደች በኋላ ምን የተደረገች ነገር ነው የእውቅና ስለድሮችልን ነገር እናመሰግናለን። የክልሉ ኦኬ። ከዛ በኋላ ሳሁን አንቺ ባልሽ ይሄ የብድር ምናምን ባልሽ ነገር ለምሳሌ አንቺ ሁን ኢንቨስት ማድረግ ልትፈልግ ትችላለሽ የተለያዩ እንደማንኛውም ሰው ሳይሆን አንደኛ ነገር እኔ እንደዚህ አይነት ፊት የምሰጥ ሰው አይደለም። በግሌ እንደዚህ አይነት ነገር ጠይቄም አላውቅም። ለማንኛውም እንደ ኢትዮጵያ፣ ለምሳሌ ኦሮሞ ነኝ፣ ወደ ኦሮሚያ እንትን ለሚሄደው ኢኮኖሚ አካባቢ ለሚሄደ ብጠይቅ ነዚህ ልማት ነገር ገብተዋል፣ በክልል ስለሆነ ግን፣ የግል ፍላጎት የግል ምናምን ጠይቄም አላውቅም፣ እንዲሰጠኝ ማለት እንደማንኛውም ሰው ምግቡ ኦሮሞዎችና የኦሮሞ ተወላጅ የሆናችሁ እንደዚህ እንደዚህ አይነት ቦታ አዲስ ኢንቨስት እሚደረግ ነገር አለ። እዚህ ላይ ገንዘባችሁን በአክሲዮንም ቢሆን በባንክም ቢሆን እንዲጋሩ የሚባል አንዳንድ አንዱ መለው እንትኖች ይመጣል ኢንፎርሜሽኖች። በነገራችሁ ላይ ግን እኔ እኔም ብዙዎቻችሁ የብሔር ፖለቲካ በሚቀነቀንበት አሁን እዚህ ኮመንት ላይ የሚያየዋችሁ አላችሁ፣ ልጆች አላችሁ

ስልጤ ናቸው። የስልጤ ብሄር የስልጤ ቋንቋ አቀላጥፈህ መናገርና መጽሐፍ ካልቻር የስልጤ ፖለቲካ ውስጥ ገብተህ እድሜን አትፍጅ። ለሚበላ ስርዓት ነው የምታገለግሉ። ለስልጤ ብሔር መታገል ስልጠኛ ሳትችል በስልጠኛ ሳትጽፍ ለአንተ አይበጅ። ዛት የምትታገልለትን ብሄር ቋንቋውን እንደምትችል ካልሆነ ቢሮ ብትሄድ ሄዳ አስተናግዱ ይገባቸዋል። አሁን ጅጂ ለኦሮሞ ትግል ዋጋ የከፈለች ናት። ጅጅን ግን አሁን እንደ ጅጂ እውነቱን ተናገር ብትለኝ ጅጂን እንደ ጅጂ ለሚበላት ስርዓት ነው ስትጮ የነበረችው። ንግግሬ እንደዛ ነው። ኢትዮጵያ ውስጥ ያለው የቋንቋ ፖለቲካ ነው። እኔ ወይም እዚህ ጋር የምታኛው እያየሁ ነው። ሉቃስ አይቻለው። የደቡብ ልጅ ነው። ሉቃስ ኦሮምኛ ቋንቋ አቀላጥፎ ይናገራል። የኦሮሞ ብሔር ተወላጅ አለ ሉቃስን ያህል ግን በኦሮሞ ፖለቲካ ውስጥ አሁን የኦሮሞ ስልጣን ላይ ወይም ከኦሮሞ አብራት ስልጣን ላይ ወጡ ሰዎች ስልጣን ላይ መውጣታቸው የተጠቀመ የለም። ከኦሮሞ ማይክሮ ፋይናንስ ብድር ይወስዳል፣ ከስንቄ ባንክ ይወስዳል። አሁን ለሱ ኦሮምኛ መናገሩ ሰርግና ምላሽ ነውለት። ከእናትን በአባትን ከኦሮሞ እናትና አባት ተወልደ ኦሮምኛ ማትችል ግን ሰማይ ምድሩ የሚደፋበት አማርኛ ኦሮምኛ ካልቻልክ ገብቶቿል። እኔ ከብሔርተኞች ጋር ረጅም ድሜ ሰራ ለቋንቋ ካልቻልክ ለእናቴ ለአባት በላ ትታገል ቋንቋ ወደምትችልበት ሂድ። ቋንቋ አማርኛ ከሆነ በአማርኛ ቋንቋ ዙሪያ ላይ ተደራጅ። ምክንያቱም አደይ ነው ዘደይ ለአንቺ ትግል እኮ ማለት ትግል። ለምሳሌ አሁን ያለሽበት ሀገር ጀርመን፣ የፖለቲካ ፓርቲ ስትመርጭ ችግርሽን አይተሽ አይተሽዋል። ይሄ ችግር ስላለብኝ ይህን ፓርቲ በመርጥ፣ ከችግር ነፃ ወጣ አወጣኛል ብለሽ ነው የምትመርጪው፣ አይደለም ሀሳቡን አይተሽ ማለት ነው። ይህን ችግርሽን በዚህ ይፈታለሁ። ለምሳሌ ጡረታሽን አስከብራለሁ ካለ፣ ኢንሹራንስ ብዙ አልወስድብሽም ካለ፣ አንዳንድ ተቆራጭ ነገር አላማረም። በኋላ ምኛ ላይ ችግር እና የሆነ ቃለ የሆነ በቃ እኔ ኦሮምኛ ምናገርም እኛ አዲስ አበባ ተወልደ የሚያድጉ ኦሮሞች ሁሉ አማርኛ ማይችል ኦሮምኛ ማይችል ተሰብስበን ነበር የሆነ ግሩፕ ላይ እና እናወራው የተነበየው ነበረ ነበር ሱ ሁሌም እንደሚለው ስልጣን አልፈልግም ለህዝብ ለመታገል ስለነበረ፣ የሱን ነው ተሸክመን ገባት በመጨረሻ ነው እንደሚታጠፍ እና ቀድመ ናውቀ ነው። ልክ ለውጡ ሊመጣ አካባቢ የሆነ የምታያቸው ጭላንጭሎች አሉ እና የዛን ይሄና ዘር በላል እኛ ራሳችን ነው ትንሽ ተተናኮል ነው ሁላችንም፣ መጀመሪያ ቀድሜ እኔ ነኝ ምክንያቱም አላማር አንደ እና እነሱ ተከተሉ ማለት ነው። ይህ እንደሚደርስ እናውቀው ነበር። ግን እኛ ምንድን ነው የምንፈልገው? መሬትም አይደለ ጥቅምም አይደለ። ምክንያቱም ከመጀመሪያው ሆኖ ጥንቅምባታችን እንዴት ሚያሳመና እንዲህ ብለን አንድ እኛ እንታገሉ ለህዝባችን ነው። ህዝባችን ሰላም እንደሆን ህዝባችን ላይ ጥሩ ሥርዓት በቅ ጥሩ ስርት እንዲፈጠር ነው። አንደኛ አቅሙም አለን። ይቅርታ አድርግልኝና፣ ለምሳሌ ቤት መስራት እንኳን አቅሙ አለን። መሬት እንደማንኛውም ዜጋ ሊሰጠን፣ በተረፈ ደግሞ የቤተሰብ መሬት አለ የዚህ የምንጓጓ አይደለም። የምናወራ ነበር ወቅት ነው፣ ለራሳችን ነው። እውነት ለመናገር ለራሳችን ግን ትልቅ ነበር። አሁን ችግር የሆነው ምንድነው? ይሄንን ነገር እንደ ዓላማቸው አንግሮ ይይዘው እና ደግሞ ደግሞ አካባቢ እና ባክ በጣም ትልቅ መሬት በጣም ትልቅ መሬት አለ

እችማ በቀድመ ሁኔታ ነው የምሰራው። ልክ ይህን ነገር ሲወጣ ከትላንት ወዲያ ነው ግልጽ ሚዲያ ላይ ሲወጣ መልሰ እሷን አካት ማድረግ ጀመሩ። ለ እሷን መልሳ ምሳሌ ጀመር። እኛ ላይ ብቻ ትኩረት ተደርጓል፣ ስለሚፈሩ ማለት ነው። ጀዋር የልደት መሰባሰብ በጣም ስጋት ላይ ጥሏቸዋል። እነማን በለ? ትልልቆቹ ትልልቆቹ አለ ምክንያቱም ትልልቆቹ እንደዚህ የሚከታተሉን ማለ በነገራችን እውነት ለመና አይፈራሉ። ምክንያቱም እናንተ አንደኛ ሶሻል ሚዲያን ታውቁታላችሁ። ወንበራቸው ልትነቀንቅ ምንስ ያካሉ በማንኛውም ሰዓት ዝም ብሎ የሚበላበት የሚቀመጥበት ጥያቄውን እኔ ጋ ማንም ለመተካት ነው ጥቅም አለው ወይ አንዱን መንቀል አንዱን መትከል አንዱን ጫፍ ማስገባት